ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ህዳር 12 ወይም ኖቬምበር 21 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 181 ብር ከ46 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አንበሳ ባንክ ነው፣ 151 ብር ከ55 ሳንቲም ገዝቶ 154 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 150 ብር ከ52 ሳንቲም ገዝቶ 153 ብር ከ53 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 208 ብር ከ99 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 176 ብር ከ05 ሳንቲም ገዝቶ 179 ብር ከ57 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር ከ23 ሳንቲም ተገዝቶ 177 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 225 ብር ከ50 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 190 ብር ከ62 ሳንቲም ገዝቶ 194 ብር ከ43 ሳንቲም እየሸጠ ነው። በንግድ ባንክ 184 ብር ከ48 ሳንቲም ተገዝቶ 188 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ መቶ 128 ብር ከ59 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። መቶ 7 ብር ከ79 ሳንቲም ገዝቶ መቶ 5 ብር ከ38 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ መቶ 16 ብር ከ81 ሳንቲም እየተመነዘረ ነው። የአውስትራሊያን ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። ዘጠና ዘጠኝ ብር ከ07 ሳንቲም ገዝቶ መቶ አንድ ብር ከ05 ሳንቲም እየሸጠ ነው። በንግድ ባንክ 96 ብር ከ29 ሳንቲም ገዝቶ 98 ብር ከ22 ሳንቲም በመሸጥ ላይ ይገኛል አንድ የቻይና ይዋን በጥቁር ገበያ 25 ብር ከ47 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 21 ብር ከ30 ሳንቲም ገዝቶ 21 ብር ከ73 ሳንቲም እየሸጠ ነው። በንግድ ባንክ 20 ብር ከ75 ሳንቲም ገዝቶ 21 ብር ከ16 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 237 ብር ከ13 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር ከ16 ሳንቲም ገዝቶ 207 ብር ከ22 ሳንቲም እየሸጠ ነው። በንግድ ባንክ 194 ብር ከ01 ሳንቲም ተገዝቶ 197 ብር ከ89 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 589 ብር ከ48 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 494 ብር ከ26 ሳንቲም ገዝቶ 504 ብር ከ15 ሳንቲም እየተሸጠ ነው። በንግድ ባንክ 481 ብር ከ10 ሳንቲም ተገዝቶ 490 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም ሜዱባይ ድርሃም በጥቁር ገቢያ 49 ብር ከ37 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው 43 ብር ከ79 ሳንቲም ገዝቶ 44 ብር ከ66 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ98 ሳንቲም ተገዝቶ 41 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ33 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ02 ሳንቲም ገዝቶ 43 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ አ 40 ብር ከ13 ሳንቲም ገዝቶ 40 ብር ከ93 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 471 ብር ከ15 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 255 ብር ከ55 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 480 ብር ከ63 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ሚህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን እየመሰገንን በዚያ በቃን። መልካም ጊዜ መልካም ቀን።